በግዳጅ ማንም ያስገድደ ገባ የሆነ ግዴታ አንገቴን አንቆም አኖረኝ የለም። እየነገርኩ ነው በቃ ማንም ሰው እንደዚህ ሆኖብኛል። የወለደኝ እናትና አባቴ እንደዚህ ሆኖብኝ አያውቁም ገባ። ስለዚህ ስርአቱ አልትያዝ ከዚህ በኋላ ስለ እንደዚህ አይነት ጉዳይ እንድታነሳም እንድታወራኝ አልፈልግም። አንተም ታረጋጋ። እሷም ያደረገው ነገር ልክ አይደለም። ምንም አልለቀፈውም እኔ ላይ የትኛውም ሴት እጅ አንስቶብኝ አያውቅም። ሰላም ሰላም፣ ጤና ስጢ ልሙድ ና እየተከበራቸሁ፣ የወርቅዬ የቤተሰቦች እንዴት ናቸው አማላችሁ? አለን አለን። ረ ሰብስክራይብ፣ ላይክ፣ ሼር አድርጉ። እናንተ ቡዶች ማለት ነው። እናንተ የውሩታ አይፋዶች ማለት ነው። የዚህ ቦርኮ አይፋዶች ሰብስክራይብ አድርጉ። እናታችሁ ትበታችሁና ማለት ነው። ኤኒዌይስ፣ አሁን የመጣው ጉዳይ ወይዘሮ ባንቶለ አይጥጋፍ አይጥጋፍ አይጥጋፍ አይጥጋፍ አህያዋ ስትጠገብ ባለቤቱን ትፈነክታለች አሉ አህያ የአህያ ልጅ እናትሽ እዛ ጋ እርድ ተቀብታ ማታ እዚ ሚዲያ ላይ ታለቅሳለች አንቺ እዚ ጋ ለምነሽ ያገኘሽ ባልሽ ባሌ ብለሽ ደግሞ ትጠፈጥፊያለሽ ቆሻሻ እሱ ነው እንጂ ኳንቸ የደለሽም እሱ ልብ ሰጥቶ ነው ወይ እንደኛ ወንድ ቢሆን ኖሮ እዛች ቦታ ላይ ነጭ ቅዘን ነው የሚያስቀዝንሽ። ነጭ ቅዘን አንቺ በሱ ላይ ያነሳሽው ጥፊ በእኛ ወይ ደግሞ በእኛ ባህላችን ቢሆን በእኛ አገራችን ቢሆን ኖሮ እዛች ቦታ ላይ ነጭ ቅዘን ነው የሚያስቀዝንሽ የለበስሽ ልብስ ላይ ማለት ነው። ልጁ ህዋ ሰው ሆኖ ነው እንጂ እንኳን ሌላ እንኳን ታዩ የኔ ባህል ቢሆን ኖሮ እንኳን ጥፊ ይቅርና ቀና ብዬ ከአየው በዛች ቦታ ላይ ጆሮ ግንዱ ደሙ እስከሚፋስ ድረስ ነው የሚመታሽ። አንቺ ቆሻሻ ማለት ነው። አንቺ ክብር የለሽም እንዴ? አንቺ ክብር የሚባ ነገር የለሽም እንዴ? አንቺ ቦርኮ ማለት ነው። ለምነሽ መጣሽ፣ ስትጠግቢ ሄጂያ ብሎሻል። ኮ ከፈለጋ ወታ ትሂድ ብሎሻል። ዋው ናፂ ጋር በምንም አትወዳድሪኝ። ለናፂ አንቺ አሽከር ነኮን የምትሆኝ አሽከር አንቺ ቆሻሻ ማለት ነው። አንቺ ው ሴት ነኝ ብለሽ ባልሽን በጥፊ የምትመቺ ማነሽ? ጀግንነት ባልሽን መታት ነው? አንቺ ቆሻሻ ማለት ነው። አንቺ ሴተኛ ዳር ቦርኮ እንዴት! ኦማይ ጋድ፣ ኦማይ ጋድ። አይብ በጣም ነውር ነው። አንቺ በምን አይነ ህሌና ነው ባልሽን የሚመቱበት ጥፊ ማነሽ እንደት ስንስራት አሁ ባልሽን ባልሽ አንቺ መቆጣት ነበረበት እንጂ አንቺን እሱን መቆጣት ምንም መብት የለሽም ባልሽን አንቺ መቆጣጠር ነበረበት እንጂ አንቺ እሱን መቆጣጠር መብት የለሽም አቅም የለሽም ማንም መብት አልተሰጠሽም እንደዚህ እረሳሽ እንዴ ለምንሽ እኮ ነው መጠሺው። ለምነሽ የመጠሽ ኑሮ እንደት ይረሻለሽ? ለምነሽ የመጠሽ ቀኑ እንደት ይረሻለሽ? እንዴት ይረሻለሽ? ይህን ቀኑን ይህን ቀናቱን እንደት ይረሻለሽ? አንቺ ቆሻሻ አንቺ ምን አይነት ቀፋፊ ሴት ነሽ? ከሰወር ማትገናኝ ሂሌና የሚባል ነገር ምንድን ነው የለሽ ነገሩ። ሂሌና ብኖር ኑሮ እንደዚያ ትሁኝም። አንቺ ሴተኛ አዳሪ ቡር እኮ ማለት ነው፣ ነውር እኮ ነው ሰው ልጅ እኮ ክብር አለው፣ ልስ ሰው ልጅ ስፐርት አለው፣ ልስ ሰው ልጅ ክብር አለው። አትማርም ደ ከሌሎቹ አንቺ እንደዚህ ሆነሽ እንዴት ነው ተዳር የምትቆይ? እንዴት ሆነሽ እንደዚህ ሆነሽ የምትቆይ? ከነድ ቀሮች ጥሎ ይሄዳል እንጂ የቀረብ ይቅር ብሎል። ኦፍኮርስ ይቀረብ ይቅራል እንጂ እንዴት ባልሽ እንደዚህ እሳት ሆነች ትናገርለሽ። ደግሞ ያንቺ በጎቹ ደግሞ ጀግና ነሽ ጀግና ቆሻሻ ሁላ ገረድ ጋርድናችሁ ከእናንተ ውስጥ ያለቸ እንሱ ደጋፊዎች ማለት ነው፣ ጋለሞታ ሁላ እንዴት ባሏ ጥፊ ስትማታሳት ጀግናን ሂጅብት ገዳለ ሄዱ። እናንተ ቆሻሾች ማለት ነው። አድርሱኝ አድርሱ፣ ቆርጣችሁ ብኖ አድርሱኝ። እንዴ ዛሬ አብሪሽ ሁለት ጥፊ ቀማሰ። ወይኔ አብሪሽ ቀኙ ሲመጣ ግረን አሳየው። ምን ነው ያንተ እዮ በነ እንዴ ወይኔ ትግስት ወይኔ ትግስት፣ አብርሽ አንተ እውነት ትግስተኛ። እንደዚህ ነ ለካ አንድ አንድ ትግስት ሰው ይፈታተናል ምለው እውነቱ ነው። አንድ አንድ ትግስተኛ ሰው ይፈታተናል ምሉት እውነታቸው ነው። ጌታ ምስክሬ ነው። አንቺ ምን አይነት ባለጌ አሳዳጊ ናት? ምን አይነት ባለጌ ሴት ናት? ምን አይነት ቆሻሻ ናት? ለምን ልጁ ለቆ አይወጣም ከቤት ለምን ለቆ አይሄድም ከቤት? ብልግና ኮ ነው። አይብ አይብ ነውር ነው። እንዴት ለጎንደር እጅ ይንሳል በምን ታምር? በነገራችን ላይ ከነፂ ጋር ቢሆን ደስተኛ ነኝ። ሁለተኛ ደግሞ መኖ አብርሽ፣ ትላንትና ነፂ ጋር ተገናኝተክ፣ ዛሬ ደግሞ አንተን ጀግና ጀግና አስጫወትክ። ደስ ብሎኛል። ጀግንነት በዛው ቀጥልበት። ሁለተኛ ደግሞ ወንድምክ ያለው መልስ ሰምታል። ጀግና ነው ኤፍሬም። ባለፈው ያለው ቃላቱ ትክክል ነው። የኤፍሬም ቃላቱ ተደገፍኩኝ። ኤፍሬም ጀግና ነው፣ ጎበዝ ነው። ወንዳ ወንድ ማለት እንደዚህ ነው። ወንድ ነው። ለሴት ልጅ ወንዳ ወንድ ማለት እንደ ኤፍሬም አይነት አነጋገሩ ስታይል፣ በቃ ቁርጥ ያለ አነጋገሩ ጀግና ነው። እንዴ አንተ እሷን የምትመራው አንተን ልጅ፣ እሷን መመራት አለበክ። እሷ አንተን የምትመራው የት ሀገር ነው? እንዴት ጅግነት ነው ይሄ? ለባህል እጅ የሚነሳው እጅ። ምን አይነት ክብር ቢስ ናት! ምን አይነት ወራዳ ናት! ምን አይነት ቅሌታ! ምን አይነት ቆሻሻ! ከሰው ጋር ያልተፈጠች ቆሻሻ ቢስ ቢስ ናት እቺ! እንዴ ምን ማለቷ ነው? እንዴት እችና! ደሜ ወይነ! ጉድ መጣ ዘንድሮ አንቺ በዚህ ሰዓት እኮ እናት አባት መቆጣጠር አይችልም። እንኳን አንቺ ይቅርና እናት አባት እንኳን መቆጣጠር አይችልም። አንቺ ገለሞታ፣ ትናንትና ለምነሽ መጣሽ፣ አህያ ለማኝ፣ የለማኝ ልጅ ቁማጣ፣ የቁማጣ እዛ ጋ ሴት ልጅ ወልዳለች ተብላ ተኝታ እንኳን ሄደሽ እግዚአብሔር ማርሽ አላልሽም። ለቤተሰቦችሽ እንኳን አንድ እንኳን አስር ሰንት ወስደሽ ለቤተሰቦች ይህ ይብቅል አላልሽም። ይሄትሽ እንኳን እንኳን አገላግለሽ አላለሽም። ሄደሽ እንኳን አልጠየቅሽም። ይሄን ቁ ማሄድ እንኮ ይቅርና እሷ የሰረች ቤት እንኳን ሽረት አድርገሽም። አንቺ ቦርኮ ማለት ነው እንዴ? እንዴት ነው የሚያርግሽ? ጂሰስ ክራይስት እንዴ? እንዴት ነው የሚያርግሽ? እውነቱ ነው ልጁ ትረዳት ትረዳት ትረዳ ትላለች። እንደው ጠገበች እኮ ልጅቷ እንዴ፣ እንዴት ነው የሚያርጋት? ረሳች እንደ የመጣች ቦታ ከህን ተነሳች፣ ረሳች እንደ እንዴ፣ እንዴት ነው የሚያርጋት? ነውርኮ ነው፣ ለወንድ ልጅ ይሄ አይገባውም ለወንድ ልጅ ይሄ በፍጹም አይገባም። ነፂ ፍቅር እንደምን አባት ልዩነቱ ለእናንተስ አንድ ቀን ለወንድ ቀና ብላችሁ አታዩም። ነፂና ፍቅር እንደምን ላርጋችሁ እናንተን ምን አይነት ባህሪ ያላችሁ ምን አይነት ፍጥሮ ናችሁ? እናንተ የዝገብር እናንተ እርግብ ናችሁ። እናንተ የዝገብር እርግብ ናችሁ። በቃ እርግብ አለያ እርግብ እንግዲህ ሰው አይናካም፣ አይማታም፣ አይናከሰም። በዝገብር እርግብ ናችሁ። እናንተ እርግብ ናችሁ። በቃ ታድላችሁ ታድላችሁ የሄደችው ቦታ ሁሉ ይቅናችሁ። ለእናንተ እቺ ሚያለ ቆሻሻ ናት። እንዲ ከመቼኑ ልጁ ገርፋ እንደዚህ የምታኖረው እንዴት አርጋር የምታኖረው? ከረት ትሄድ ብሎ ሄጂ ዲቃላ ሸክመሽ ከፈለገች ትሄድ ብሎሻል። ሄጂ ወተሽ ሄጂ ለማኝ ወተሽ ሄጂ የታበሽ ትሄጃለሽ። ጭራሽ ደግሞ እናንተ እዚህ ሞት ትኖራለ ወጥ ልትገሊ ነው። አንቺማ ትገያለሽ። አንቺማ የተኛው ቦታ ትገየዋለሽ። እርግጠኛ ነኝ አንቺማ የተኛው ቦታ ትገየዋለሽ ታስታውቂያለሽ። ወይ እችን ብሬ ቢያጋጥመኝ እችን ን ቢያጋጥመኝ እንደው ሩታ እንደው ሩታ የአዲስ አበባ ሚገባ እንደው ኢትዮጵያ ስገባ እንደው ደውልሻለሁ። እስቲ እንደው እንናንቺ እንገናኝ በካሜራ ፊት፣ እንደው ሩታ በካሜራ ፊት እንናንቺ እንገናኝ። እንደው በፈጣሪ ስም እንደው በፈጣሪ በአምላክ ስም እንናንቺ እንገናኝ። ማንም ሳይኖር ቦታ አጋራጋዬ የሌለው ቦታ እንናንቺ

እንደ ፈጣሪ ቢያገናኛኝ እንናንቺ እንደ አንድ ቀን በመንገድ እንኳን ቢያገናኛኝ እንትን መልካት ረናት ልብዳት ነች ሻረምጣ የሻረምጣለች ማለት ነው። እች ቆሻሻ ሴተኛ ዳሪ እንዴት እንዴት ነው የሚያርካት? ኦማይ ጋድ ባሉ አብሪሽ ሞት ይሻላል ብላ ቶሎ ብለክ ቶሎ ብለክ አስቸኳይ ቶሎ ብለክ ቤቱ ለቀጥፋ ቶሎ ብለክ ይህ ለንትም ይሁን ቤት አይደለም። ቶሎ ብለክ እቺ ቆሻሻ ለአንተ የምትሆኑ ሴት አደለችም። በፈጣሪስ ወይኔ አምላክ ወይኔ አብሪሽ ተበላቅ፣ አብሪሽ ተበላቅ። ሩታ የመርጭ ነ ያልክ ይኸው ዛሬ ተበላቅ። ወይ ጉርደት ረ ወረዛ ረ ወረዛ አረመኔ ቆሻሻ ሴተኛ አዳሪ ናት። እች ቦርኮ የቦርኮ ልጅ